የወሲብ ፊልም ላይ ተሰማርታ ስትሰራ የነበረችው ጃፓናዊቷ ታዋቂ የፊልም አክተር አሁን ግን በመሰለም እስላም መሆን ይችላለች። እስኪ ይቺ ሰው ምን እንደምትል አይተን እንመለስ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት ይነግራቸዋል። እሱም ቅዱስ ቁራን ላይ ኢስላም ጄነት ይገባል የሚል ቦታ ስለሌለ ሁለተኛ ነብዩላህ ሙሐመድ እራሱ ለተከታዮቹ እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ሕይወት አግኝቼዋለሁ። የዘላለምን ሕይወት አግኝቼዋለሁ። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ፣ እኔ እሄዳለሁ፣ ስፍራ አዘጋጅላችኋለሁ፣ እኔ ባዘጋጀሁላችሁ ስፍራ ዘላለም ትኖራላችሁ ስላለ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ። እንደዛ ስል መንገዱ ወዴት ነው ብሎ ሲጠይቁ እንዲህ አላቸው ታውቃላችኋል። ያም መንገድ እኔ እውነት፣ እኔ ሕይወት፣ እኔ ሰላም ነኝ ባኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆነው ማለት ነው። ስለዚህ እርግጠኛ ወደሆነ ሆነ መንገድ መጥቻለሁ ማለት ነው። ማን ነው ቆይ እንደዚህ ድራማ እንድሰሩ የሚያረጋችሁ ማን ነው? እሺ እንደዚህ ድራማ እንድሰራ የሚያረጉት አናናን አይደለም? ራሴን ለምን አትመስልምሽ? ይሄ አሁን አለባበስ የሙስሊም ነው። ራሳችሁን ለምን አትመስሉም? ቆይ ራሳችሁ መስላችሁ ወደ እናንተ ሃይማኖት ስትጠሩ ሰዎች ወደ እናንተ ሃይማኖት ተቀብለው አይመጡም። ለምንድን ነው በሱ ሃይማኖት የእናንተ ሃይማኖት ትክክል እንደሆነ ለመግለጽ የመፈለጉ። ለሁለት ወር ተቋርጦ የነበረው የጋዛ ጥቃት ዳግም ተመልሷል። እስራኤል በ24 ሰዓታት ውስጥ በፈጸመችው ጥቃት 330 ፍልስጤማውያን መገደላቸው ተሰምተዋል። የትናንትናው ምሽት ጥቃት በጣም ከባድ ነበር። ነዋሪዎች ሲናገሩ በየአምስትና ስድስት ሰከንድ ልዩነት ከባባድ ፍንዳታዎች ሲሰሙ ነበረ ብለዋል። እስራኤል ለዚህ ጥቃት ዋነኛ ምክንያት ያደረገችው ታጋቾችን ለማስለቀቅ ነው ብላለች። ነገር ግን ባ ባለፉት ከ15 ወራት በላይ ታጋቾችን ለማስለቀቅ አለመቻለው ይታወቃል። ዳግም ይሄ ጦርነት ግን ሊቀሰቀስ እንደሚችል አስፈሪ ሁኔታዎች አሳይተዋል። በአንድ ምሽት 330 ሰዎች ነው የተገደሉት። ስለዚህ መረጃ ዝርዝር ያለ ጉዳይ መስማት ከፈለጋችሁ ባዮ ላይ የቴሌግራም ቻናል ሊንክ አስቀምጬላችኋለሁ። ዳጉ ጆርናል ይላል መቀላቀል ትችላላችሁ። በነገራችን ላይ ሂትለር ልክ ነበር። የምሬን ነው የምላችሁ ሂትለር ልክ ነበር። እንደዛ ስድስት ሚሊዮን አይሁዶችን የጨፈጨፈው ሂትለር ልክ ነበር። አሁን እኔ የምሬን ነው የምላችሁ። አሁንም ቢሆን ቁሜ ነው ማጨበጭበልለ ሂትለር። ዓለም በሙሉ ሂትለርን በጠራ ኔ ውድ ቢ ፕራውድ ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። አርቲስት አንዱ አለም ጎሳ ፍርድ ቤት መቅረቡና 13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማሳለፉን የቲክባ ኢትዮጵያ መረጃ አሳይቷል። ታዲያ በማረሚያ እንዲቆይ ተወስኗል። ይሄ ነገር ቅንብር ነው በነገራችን ላይ በጣም ደግሞ ሳየው ብዙ ቪው አለው ሰው በዚህ ያህል ደረጃ እንዴት ወሬዎችን እንደዚህ ያምናል? በቅንብር ወሬ ብዬ በጣም ገርሞኝ ነበር። እና ሰዎችም ሼር አረጉልኝ ጀስት። ይሄ ነገር ውሸት እንደሆነ ደግሞ አብዛኞቻችሁ እንድታቁ ፈልጌ ነው። የወሲብ ፊልም ላይ ተሰማርታ ስትሰራ የነበረችው ጃፓናዊቷ ታዋቂ የፊልም አክተር አሁን ግን በመሰለም እስላም መሆን ችላለች። እናም የሷ ስምም ኬአሳኩራ ወይም ደግሞ ሬኤል ብላክ በሚባል የምትታወቅ እናም እቺ ሴት እስልምናን ከተቀበለችው በኋላ አለሚን እያነጋገረ ይገኛል። ወደ እስልምና ማምጣት የቻለችውም በማሌዥያ በእንግድነት ካሄደች በኋላ እንደሆነም በኢንተርቪው ገልጻለች። እንደተናገረችው ከሆነም በማሌዥያም የሚገኙ ሙስሊሞች የእነሱ አመለካከት የእሷን እይታ እንደቀየረም ተናግራለች። እናም እስልምናንም እኔ በደንብ እንዳጠናም አድርጎኛል ትላለች እናም ጥናት ካደረኩም በኋላም እስልምናም ትክክለኛ መንገድ እንደሆነም ተረድቻለሁ ትላለች። ከአሁን በኋላም የኔን ፊልሞች በሶሻል ሚዲያ የሚታዩት በሙሉ የኔ ቁጥጥር ስር አይደለም፣ የቀድሞ ማንነቴ ነው፣ በኔ ቁጥጥር ስር አይደለም ትላለች። በዚህ በረመዳን ወርም ረመዳንም እየጾመች እንደሆነና እንደም ለእሷ የመጀመሪያ ረመዳንም በእጅግ በጣም ደስ እንደሚልም እየተናገረች ትገኛለች። እናም አሻኩራ ወይም ደግሞ ሪያል ብላክ ከህዝበ ሙስሊሙም ጥሩ አቀባበል እንዳገኘችም ተናግራለች። እናንተ ስምን ትላላችሁ? አለሚን እያነጋገረ ስለሆነ ለእናንተ ሽረ ደረግኩ ንቪዲዮ ሽ ዘሪ ሪሊጅን ማይ ሲስተር ያለፍሽው ህይወት በተውባ የሚጠራ ነገር ስለሆነ አሜሪካ እንኳን ዩኒቨርሲቲ ተማሪ አስገብታ አትቀልብም። ዩኒቨርሲቲ ሰው ከደረሰ ራሱ ማስተማርን ያለበት እንጂ ለአስተማሪም ደሞዝ፣ ለተማሪም ቀለብ አይነት ጥያቄ እንደ ኢትዮጵያ ላሉ ሀገራት ኢኖቬተርስ አይፈጥርም። ዩኒቨርሲቲዎች ኦቶኖመስ ሆኖ እራሳቸውን ማስተዳደር አለባቸው። ሃይስኩል ስኩል ላይ ኢንቨስት ካደረግን እኛ እሱ እንደ በቂ መወሰድ አለበት። ዩኒቨርሲቲ ሆኖ ገንዘብ አምጥቶ የራሱን ደሞዝ መክፈል የማይችል ከሆነ ኢትዮጵያን ማሳደግ አይችልም ማለት። ሃርቫርድ መንግስት አይጠይቅም በጀት። ኦክስፎርድ አይጠይቅም በጀት። ኬንያ ብትሄድ ምናምን፣ ዩጋንዳ ብትሄድ አይጠይቅም በጀት። እዚህ ግን ቀለቡም ደሞዙም ሁሉ ነገር የሚጠየቅ ከሆነ ችግር አለ። ሁለተኛ አስበህ ከሆነ ቀን ስራ ምናምን እየሰራ ውለ ማታ ስትማር ራስን ስትሽል ትምህርት ቤት ውስጥ እፎይ ጀግና ወንድ ነው

በነገራችን ላይ ለጥቅማ ጥቅም ብለን ምንሰራቸው ስህተቶች ምን ያክል ዋጋ እንደሚያስከፍሩ ምንም ነገር ማሰብ አትችሉም። እናንተ አስቡት። ሙስሊሙማ በዚህ እየተዋጋ ሙናፊቅ ናቸው። እንደዚህ አይነት ሰዎች ለማለትም እኔ ከበሬ ታውቃላችሁ፣ ቃሉን መጠቀም አሁን ይከብዳል። በውስጡ ሆኖ የሙስሊምን አንድነት የሚበትኑ በፊትም ነበሯ። እንደዚህ ሙናፊቃን ነው የሚባሉት። እንደነዚህ አይነት ሰዎች ለማለትም አንድን ሰው በጣም ይከብዳል። ውስጡን አታውቅም ግን እንዲህ ግልጽ በሆነ መንገድ እንዲህ እንደ ህፃን፣ ብሎ እንዲህ እንደ ህፃን ለሚሰጠው አበባ ምናምን ብሎ ደግሞ መቶ ሙስሊምን ሲሳደብ አስቡ። እንደዛ ነብይህን የተሳደበውን ግለሰብ በዚህን ያክል ደረጃ ስታወድሰው አስቡ። ደግሞ እኮ በድሬን ተመልሻለሁ ምናምን ብሎ ደግሞ ለቋል። እንደዛ ነው ያልከው፣ ቀጣፊ ውሸታም ነሆነ ያልኝ አለቀ።

ሰማይ ነው ጉዳይ አይደለም። ይወልስባ አሁን ከእምነት ጋር ከየትኛውም ጋር መነካከት አይፈልግም። በነገራችን ላይ ጨዋታው መጀመሪያ ነው። እኛ እኮ የእኛ የሆነ ነገር ተሰድቦ እኛ የሆነ ነገር የእነሱን አካል ከሰደበን ተሸናፊ ነን። ቶታሊ ተሸናፊ ነን። መጀመሪያ ነው። ምን ማድረግ አለብን? እንዳንሰድብ ወይም ደግሞ እንዳይሰደብብን ማድረግ መቻል አለብን። ግን የሆነ ብድር ነው ብለህ የምናደርገው ነገር ምንም አይነት ብድር ሊሆን አይችልም። ይህንን ቪዲዮ በምስሉ ላይ ለምትመለከቱትና ሌሎችም ሙስሊም ወንድም እህቶቻችን ትልልቅ ፎሎወር ያላቸው ነገር ግን የነቢዩ መሰደብ አለይሂ ሰላት ወሰላም የማያሳስባቸው ሰዎች አድርሷቸው። ሙስሊም ወንድሜ ነህ፣ አከብረሃለሁ። አንዳንዴ ጥሩ ቦታዎች አገኘሃለሁ፣ እንዲሁም ደግሞ አንዳንዴ የረከሱ ቦታዎች ላይም ራስህን ታረክሳለህ። ጥሩ አይደለም ለአንተ እዚህ ሶሻል ሚዲያ ላይ የምታገኙት ቁራጭ ሳንቲም በልመና የምታመጡት ገንዘብ ከነቢዩ አለይህ ሰላት ሰላም ክብር እንዴት ሊበልጥባችሁ ቻለ? የክርስቲያን ወገኖቻችን እንኳን ድምጽ በሆኑላቸው እየታሙ በሰብስክራይብ ብራቸው እየተዛተባቸው በሃይማኖታቸው እንደረከሱ ተደርገው እየተወራባቸው እያያችሁ እንኳን እናንተ በነሺዳ ነው መሐመድዬ ብላችሁ አግበስ ብሳችሁ ያለፋችሁት ይመቻችሁ። በዚህ ልክ እንዴት ትረክሳላችሁ? አንተ በዚህ ልክ እንዴት ትረክሳለህ? ከዚህ ቲክቶክ ላይ ለምን የምታገኘው አበባና ምናምን ገለመሌ ቢቀርብህ ነበር የሚሻለው። ስለዚህ የማይሆን ነገር አታድርጉ። ለነብዩ አለይሂ ሰላቱ ወሰለም የማይሆን ስምን ሲሰጡ እያያችሁ አንተ እኔ በአንተ ቦታ በሆን ጌሙን ተጫውቼ የተሸነፍኩት ቢሆን ኖሮ የማገኘው ሳንቲምም ቅጣቴም ባፍንጫው መተከል ይችላል፣ ከነብዩ አለይሂ ሰላቱ ወሰለም ስለማይበልጥ ማለት ነው። አንተ ነብዩን የሰደመን ሰው ጀግና ብለህ ለምታገኘው፣ ለምትለቃቅመው፣ ለምትቃርመው ሳንቲም ስትል ነብዩን ትሸጣለህ። በጣም ነው የሚደብረው። ይህንን የወረደ ተግባር የምትሰሩ ወንድምና እህቶች ራሳችሁን ኦዲት ብታደርጉ ራሳችሁን ብትመለከቱ ደስ ይለኛል። ነብዩ አለይሂ ሰላቱ ወሰላም ከኛ በምንም ነገር በምንም ነገር የምናወዳድራቸው አይደሉም። ሰለላሁ ዐለይሂ ወሰለም። አንተ ምንም ብትል ምንም ባትል ምንም አትጨምርም፣ ምንም አታጎድልም። ግን ለነፍስህ የተወሰነ ነገር እስቲ የሆነ ነገር አድርግ። አንተ እዚህ ሶሻል ሚዲያ ላይ የምትቃርመው ሳንቲም ቢቀርብ ነው የሚሻለው ወላሂ። ወዳደር አትሆን ሀቢቢ፣ ጥሩ አይደለም። ስለዚህ ለአኼራ ቤተ የተሻለ ነገር ብታደርግ ጥሩ ነው ብዬ አስባለሁኝ። በምትቃርመው ሳንቲም አትታለል ነው። እግረ መንገዳችሁን ደግሞ ትልልቅ ፎሎወር ያፈራችሁ ሰዎች እነ ፎሎወሮቻችሁ አሳስቧችሁ እ በጣም ትልልቅ ሰብስክራይበር የዩቲዩብ ሰብስክራይበር ያላቸው ክርስቲያን ወገኖቻችን ምን ያክል ሰፖርት ሲያደርጉ ምን ያክል ድምፅ ሲሆኑ እንደነበረ አስተውላችኋል። ምንም እንኳን ጥፋት አጥፍተው ቢሆን ማለት ነው፣ ከዚህ በፊት ያጠፉት ጥፋቶች አሉ። ነገር ግን አሁን ላይ ድምፅ እየሆኑ ይገኛሉ። እናንተ ለምንድነው አፋችሁን ለጉማችሁ ቲክቶክ ላይቭ ላይ የምትቃርሙት? ጥያቄ ነው። መልስ ካላችሁ መልሱ። ብዙ አሉ። ብዙ መልስ የሚፈልጉ ጥያቄዎች አሉ። አልተመለሱም? ግን ይሄ ልጅ ደግሞ አሁን ይቅርታ ጠይቋል። እንደዚህ በላይቭ ላይ እንደዛ ተሳስቼ ነው ብሎ ይቅርታ ጠይቋል። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንኳን ለተከበረው ጾም ረመዳን እንደውም ለሌለተል ቀድር እንኳን ማደረሳቸው አላህ ሌለተል ቀድር ነው የወፈቃቸው ሙስሊም እህት ወንድሞቼ። በቀደም በተጫወትኩት ቅጣቱ ላይ በጣም ብዙ ሰው የሚወዱኝ የአኪራ ነጌ ተቃቅፈን ጀነትል ፍርዱስ የምንገባ እህት ወንድሞቼ፣ በጣም ብዙ ሰዎች እንዲህ እንዲህ ነው እንዲህ እንዲህ ነው ብለው በጣም መክረውኛል። ግዴታ ደግሞ ምክር መቀበል ግድ ይለኛል። አንዱ ለአንዱ ነው ሰው ዳዕዋ የሚያደርገው ብቻውን ጀነት እንዳይገባ ነው፣ ተያይዞ እንዲገባ ነው። ስለዚህ እኔም ሲሳሳት ዝም ብሎ ማየት አይሆንም እና አፉ በለ ይላል ብላችሁ ብዙ ሰው ቀልቡ ተሰብሮብኛል። በረመዳን ደግሞ ቀልብ መሰበር የለባቸው። የረመዳን ቀልብ የጾመኛ ቀልብ በጣም ከባድ ነው። ስለዚህ ለአላህ ብላቸው አፉ እንድትሉኝ አላህም ይቀርባ ላይ ፊዳክ አቡ የውሚ ያ ረሱል ላ ጀዛክ ላ መሰግናለሁ። ፊዳክ አቢ ዋሚ ያ ረሱል ላ እኛን ሳይሆን እኛ የእኛ ችግር የለው። እኛን አልክም አላልክም የኛ ችግር የለው። ግን የበለጠ ማለት ያለበ አላህን ነው። አላህን ይቅርታ ጠይቅ። ከዛ በኋላ ሌላው ትርፍ ነው። እመቱን ይቅርታ መጠየቅ ችግር የለው። ኡስታዝ ለምንድነው በመኪና መትሄደው ስፖርት ለመስራት በእግር ልሂድ ብዬ

እኔ አውሮፕላን ነው የምገዛልከው። አመሰግናለሁ። እኔ አውሮፕላን ነው የሚገዛልከው። ለካ ከህፃን እስከ አዋቂ ነው እንደዚህ የሚወደው። እሱን የሚወደድ ልጅ ነው። በነገራችን ላይ ፖለቲካና ሃይማኖት እንዴት ታያላችሁ? ፖለቲካ የሚያራምዱ ሰዎች በተለይ በተለይ እንደዚህ ውጭ ሀገር ቁጭ ብለው የሚያራምዱ ሰዎች ሃይማኖትን እና ፖለቲካን ውስጥ አስገብተው ነው የሚሰሩት። አደር በእጁ ነው፣ ገንዘብ በእጁ ነው፣ ፖለቲካው በእጁ ነው፣ ሚዲያው በእጁ ነው። ዛሬ ያለችዋ ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫውን፣ እስቲ ኢቢሲን ተመልከቱ፣ እስቲ ዜናውን ተመልከቱ። አብይ ጾምና የኢድ ምንድን ነው? የሞሊድ ጾሙ አብሮን የገባው የእነሱ እንትናቸው ማለት በጾማቸው አብሮን የገባው ምንድን ነው? ጊዜ ነውን የምትመልክቱ? በሶማሌ ክልል የፈጢራ እንትን ተደረገ። በደቡብ ክልል ተደረገ። የኢትዮጵያ ዜና አገልግሎት እንደዚህ አደረገ። ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትን አደረገ። የኢትዮጵያ ንግድ ባንክ እንትን አደረገ። አየር መንገዱ የኢፍጣር ፕሮግራም አዘጋጀ። የእንትና ክልል ፍጠራ አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም እስላም እስላም እስላም እስላም እንዲሸጥ አደረጉ። አንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም፣ ምጾም አይችልም፣ ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ እስላማዊ የሚሸጥ የእነሱ ደጋፊ የሆነው ቁጫ እየዋሸኋችሁ አይደለም፣ የምታዩት ነገር ነው። ተጨቆን ተጨቆን ያሉት ሰዎች አሁን አምተዋል። ስለዚህ እኛ ይህንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው መብታችን ነው በየትኛውም አቅጣጫ መንቀሳቀስ መብታችን ነው ጩኸት ሲጮህ መጮህ ዱላ ታነሳ ዱላ ታነሳለህ ወንድ ነው ወንድ ነው ሱሪ ታጥቋል ሱሪ ታጥቋል አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ የኤምሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ ልቡ ሊያምጥ ይችላል። እነሱ ሲነኩ ቱርክ መግለጫ ታወጣላቸዋለች። እንደዚህ እንደዚህ በማመን ትላለች። ፖለቲካና ሃይማኖት የተምታታበት ሕዝብ በተለይ እንደዚህ ውጭ ሀገር ቁጭ ብሎ የሚለፈልፉ ሰዎች ምን አለ እስኪ፣ በቃ አጀንዳ ነው የሚፈልጉት፣ ትኩረት ነው የሚፈልጉት። ለዛ ማህበረሰብ አስበው እንዳልሆነ ከዚህ መረዳት ትችላለህ። የምር የራሱን ጥቅም ለማስከበር እንደሚሯሯጥ በከዚህ መረዳት ትችላላችሁ። እኩልነት ፈልጎ አይደለም። ህዝብን ለማፋጀት ፈልጎ ነው። ህዝብን ለማጫረስ ፈልጎ ነው። እንደዚህ አይነት እኩልነት እኮ ይሄ አይደለም። ምንድን ነው እኩልነት? ይፍጣር ለምን ተፈጠረ? እንዲህ ለምን ሆነ? እንዲህ ለምን ሆነ? ከአመት አንዴ ነው እኮ ረመዳን የሚመጣው። ለምን ተፈጠረ? ለምን እንደዚህ ወጣ? ምን ማለት ነው? በአንተ ትእዛዝ ነው እንዲህ ህዝቡ የሚመራው? አሁን አንተ እንደዚህ አይነት ሰዎች አስቡት፣ ወላሂ እንደዚህ አይነት ሰዎች ጠቅላይ ሚኒስቴር ቢሆኑ አስቡት ምን እንደሚፈጠር ኢደ መስጊድ ለመስገድ ራሱ በሰቀቀን ነው ማለት ነው። በሱ ፍቃድ ነው። ኢደምሰልው መስጊድ ለመስገድ እፎይን በደንብ አድርጋችሁ ከቁርአን አውጥታችሁ፣ ከአዲስ አውጥታችሁ ይሄ ያልተጻፈ ነገር ነው ያወራው፣ ያልተነገረ ነገር ነው ያወራው። ና ብላችሁ ሙልጭ አድርጋችሁ ለክስ እንዲቀርብ እኔም አግዛችኋል፣ እንዲጠየቅ፣ በህግ እንዲጠየቅ እኔም አግዛችኋል፣ በህግ እንዲጠየቅ እኔም አግዛለሁ። ግን የተናገረው ንግግር ትክክለኛ ከሆነ ምንም ማረጋት ምንም ነገር የተናገረው ትክክለኛ መረጃ ከሆነ ማንም ብትጮ እኛ ከጎኑ ነው። ስለዚህ ሙስሊም ወንድሞች፣ ሙስሊምቶቼ ኑና እሱን በደንብ አድርጋችሁ ያለው የዋሻው ነገር ካለ መጠየቅ አለበት፣ መጠየቅ አለበት። ስለዚህ እፎይን አመጣለሁ፣ እፎይን አመጣለሁ። በነገራችን ላይ እፎይ ምን እንዳለ ሰምተሃል? እንደዚህ አይነት ነገር አንተ ስታስበው ራሱ እንደዚህ አይነት ነገር የሃይማኖት መጽሐፍ ላይ ተጽፎ ይቀመጣል ብለህ ታስባለህ? እሱ እሱ ባወራው ቃል እንደዛ ይቀመጣል ብለህ ታስባለህ? አንተ ስጀመርም አታውራ፣ ስለ ሙስሊም አንተ አታውራ። በነገራችን ላይ አጀንዳ እየፈጠሩ ነው። እንደዚህ አድርገው የሆነ ስምምነትን ለመፍጠር እየሞከሩ ነው። ያ ክስ እንዲቀር እየፈለጉ ነው። ይሄ ነገር ደግሞ በተአምር አይቀርም። የለም እኛ አንፈልግም ቅጣቱን ካገኘ በኋላ ከዛ በኋላ ነው ወደ ውይይት የሚመለሱ ሰላም ሰላም ለእናንተ ይሁን ውድህቶች የተባረካችሁ ነ ጌታ ኢየሱስ በደሙ ይሸፍናችሁ ረመዳን እንዴት ነው ረመዳን በጣም ቆንጆ ነው እናንተን ሳይምን ትዝ እንደሚለኝ ታውቃላችሁ የመስቀሉ ፍቅር እስከ መስቀል ድረስ ጌታ እየሱስ ለናንተ የከፈለውን መስዋዕትነት ተዝይለኛል። በእውነት መቃበል ተንቅልፍ አፋ ገለብጥሽ ወንድ ልጋሶጪ እኛ ሙስሊሞች ነን፣ ለምን ስለመስቀል ታወራለህ? ጌታ እየሱስ ሲሞት ለሙስሊሞች ለክርስቲያኖች ምናምን ብሎ ስላልሞተ ለአንቺና ለኔ የሞተው ገባሽ። እሱ ለሌላ ሰው ንገረው። ለእኛ ያስፈልገው። የማወራው ነገር አሳማኝ ካልሆነ አለመቀበል ትችላለሽ። ቢ ምንድን ነው? ለእኔ መንገድ የፈለግን እናንተ ለሁለት እህቶች ጌታ ኢየሱስ እስከ መስቀል ድረስ ደሙን አፍስሶ ወዷቸዋል። ነፍሱን ስለወዳጆቹ መስዋዕት እስከ ማድረግ ከዚህ የሚበልጥ ፍቅር የለም ይላል። እኔ አሁን ለአንቺ ራሴን እስከ ሞት አሳልፌ ከሰጠው ከሞት የሚበልጥ ፍቅር የለም። ጌታ ኢየሱስ ደግሞ የመጨረሻ ፍቅሩን ያሳይቷል ከመስቀል ሞት ድረስ ደርሶ ማለት ነው። እና በዚህ ልክ ስለተወደዳችሁ ደግሞ እኔ ደግሞ ሞር ወዳችኋል። ለምን ጌታ ኢየሱስ የሞተልሽ የተሰቀለልሽ ፐርሰንሽ አንቺ እና ክርስቶስ ለአንቺ የሰጠውን ፍቅር ሳስተውል አንቺን አለመውደድ አልችልም። እና ለዛ ነው ያንን የነገርኩሽ። አጠፋሁ፣ በጣም ይቅርታ። ጋር ስለነገርኛ አመሰግናለሁ፣ በጣም አመሰግናለሁ። እኔ ጸጋ ይብዛልሽ። ከጌታ ኢየሱስ በላይ ሞር ይወዳቸዋል። በነገራችን ላይ ሰው እንዴት ወተት ጥቁር ነው ብሎ ያሳምናቸዋል? ከለሩን አታውቁም ነው? ስለ ወተት ነገር አታውቁም ነው? ምንድን ነው ነው እኮ እኔ እኮ ስለ ኢየሱስ አንተ ከምታውቀው በላይ አውቋለሁ። እኔ እኮ ነቢዩላህ ኢሳ ምን እንደሆኑ አውቃቸዋለሁ። እኔ እኔ ራሱ እኮ ለአንተ መናገር ያለብኝ ትክክለኛውን ኢየሱስ ወይም ትክክለኛን ኢሳ አላወቅም። እንግዲህ ረሱል ሰለላሁ ዓለይሂ ወሰለምን የሚሳደቡት መጨረሻቸው ይሄ ነው። አልሐምዱሊላ ረቢልዓለሚን። እንግዲህ ይሄ ሰውዬ ዛሬ በዚህ ሰዓት ከአገር ሊወጣ ስል ኘም ተደረገ ማለት ነው። ከሀገር ሊወጣ ሲንተፋተፍ ተያዘ። አልሐምዱሊላህ ረቢልአለሚን። ረሱል ሰለላሁ ዓለይሂ ወሰለምንና እስልምናን የሚቀጥፉት እስልምና ላይ በማየን ቃላት የሚያወሩትን የሚሳደቡትን አላህ አሁንም ያስይዛቸዋል ማለት ነው። እንሻላህ እንደዚህ አይነት ነገር ይቀጥል። ባይዛ ወይ። ስለዚህ ሰውዬ መጀመሪያ እኔ ነኝ ያወራሁት አንድ ሙስሊም አካል ሳያወራ ማለት ነው። ወላሂ አንድ ሙስሊም አካል ወጥቶ ይሄ ሰውዬ ረሱልን ሳድባል ሳይባል መጀመሪያ ቪዲዮ የሰራሁት እኔ ነኝ፣ መጀመሪያ ማለት ነው። ገብታችሁ ማየት ትችላላችሁ። ስንት ቪዲዮ በሱ ላይ እንደረቀኩኝ ራሱ ማለት ነው፣ የመቼ ቪዲዮ እንደሆነ ሶ አሁንም፣ እንሻላ በአላህ ፍቃድ ረሱል ሰለ ላ ሰለምን የሚሳደቡትን ገደልን ከታችኋለን፣ እንደዚህ ሰውዬ ማለት ነው እንሻላ የህግ አካል እናመሰግናለን። አላ ይደልላችሁ ጨምርላችሁ አቀኛው ነው። ሰላም አለይኩም ረመቱላ በረካቱ የጀማ እንዴ ናችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላ ረብ ልዓለሚን። እንግዲህ ሰሞኑን ባለመረዳት የሆነ ክስተት ተፈጥሮ ነበረ። እፎይ ተይዟል በናምን በሚለው ነገር ማለት ነው። ሰውየው አልተያያዘም። መረጃ የሰጡን ሰዎች ተሳስተው ነው። ምናልባት ሀምዛ እና አመጩ ሉሌ የሚባሉት ናቸው መረጃውን የሰጡን ነበር ላኪን በፌስቡክም ብዙ ሰዎች መረጃ እየሰጡ ነበር፣ ደውለውን መረጃ እየሰጡ ነበር። ነገር ግን ሁሉም ፍጹም ሰውዬው እንዳልታሰረ እኛ በዚህ መካከል ገብተን ማደናቀፍ እንዳይሆንብን ቪዲዮ ለመስራት ተገደድኩኝ ማለት ነው። ሰውዬው አልተያዘም። እኛ ባልሆነ መረጃ ተናግረናል ማለት ነው። ሰውዬው አልተያዘም። ይሄ ማነው ያደረገው? አህመድ ጭሉሌ እና ሀምዛ ነው ያደረጉት ሰው ሰውየው በጭራሽ አልተያዘም። አልተያዘም። ሰውዬው የህግ አካል ይህን ሰው ፈልጋችሁ በቅርብ ቀን ወደ ህግ እንአቸኩሉ ነገሮችን ረጋ ብላችሁ በቪዲዮ ወይም የሆነ በቃ ተጨባጭ ነገር ሲኖር ብናወራ አሪፍ ነው። እኔም ትናንት ብዙ ቦታ እያየው ነበር። እንደዚህ ተይዟል፣ ተይዟል፣ ተይዟል። ረጋ በሉ እስኪ እናጣራ ምናምን ብያቸው ነበር። ነገሩ እንደዚህ እውነት ሳይሆን በፊት ብዙ ካወራን ሰው ራሱ ለእኛ የሆነ ጥሩ ስሜት አይኖርም። ደህና ነኝ። አሁን እስታዝ አንድ ጥያቄ ነበር ብትመልስልኛል። ያ ቴሌግራም የሚባለውን አጠቃቀሙን አላወቅበትም። ቴሌግራም አውርጅና ግቢ አላኩል ያህል በዚያው ነው የሚመለሰው ብዙ። እሺ አሁን ያን መልስልሽ። እሺ ንገሪ ኡስታዝ። እኔና ባለቤቴ በረመዳን በረመዳን ቀን ግንኙነት አድርገን ነበር እና ተሳስተን ነበር እና ያንን ቀደውን ለማውጣት ፈልገን ነበር ያው ሁለት ወር ነው መጾም አንችልም፣ እና ስልሳ አንድ ስኪል ለማብላት ፈልገን ነበር። ና እና ስንት ብር ነው የሚዋጅበት ለስልሳ አንድ ስኪል ስንት ነው? አስሩ ና ንገሩ፣ ያኔ ስንት ብር እንዲሆን እያንዳንድ ስል ያስከፍለን? አረ ቆይ፣ ማን ነው ወደ ብር እናንተ ሄዱ ያላችሁ? ማን ነው እንደዚህ የፈቀደላችሁ? ማን ነው የተባሉ ከሳነስር አንዲ ባሪያ ማውጣት፣ አለበለዚያ ደግሞ ወደ ሶር አስከታትሮ መጦም፣ ሶስተኛ ደግሞ ደረጃ ስልሳ አንድ ስኪል ማብላት ነው። አኮ ይሄ ምርጫ አኳ አይደለም ካልቻልሽ ይሄን አርገ ካልቻልሽ ማለት ነው እንጂ መጾም እየቻላችሁ ለምን ነው ወደ ማብላት ይሄዳችሁ አዎ መጾም ነው እናንተ አሮ ታው ወለ ነገር የለም ረመዳን እስከሚመጣ ድረስ ጽሙ ረመን ሲመጣ ቋርጣችሁ ረመዳን ልክ እንደጨረሳችሁ ተረሳችሁ በኋላ ደግሞ ቀጥላችሁ ጨርሱ እ ይስታ ስኪን የሚባለው አይሰራም። እንዲ አይሰራም፣ አይሰራም። ለእናንተ አይደለም፣ ለሚስኪኖቹ ለበሽተኞቹ ለነው እንጂ ለእናንተ አይደለም። አዎ ክልክል ነው። መጀመሪያ በዚያ እንትን እንዳረጋችሁ አይቆጠርም። ለፍታችሁ ለምን ትቀራላችሁ? ደግሞ ጓደኛዬ ትክክለኛ ነች። ጥያቄ ነበር ነው አጋቦታ ችግር የለውም? ምን ጓደኛ አለች፣ ያኔ ፍቅረኛ ጋር በሮ መጣን ግን ጉንኙነት ያደረገ እንዴት ነው ነው የምትለው፣ ያኔ ወንጀል እንዲ ያለ ሆኖ የአባነ ቤቷ ሳይሆን እንዴት ይታያል አለች። በዝሙትም ያንኑንም ደግሞ በረመዳን ነው ወንጀሉ እኮ። እናንተ ታውቁታላችሁ ምን ያህል ከባድ እንደሆነ። እስቲ ተመልከቱት። አው ስታዝ ያለችው እንዴት ሮመዳን ላይ እንዴት ሮመዳን ያን ቀዶ ማውጣት ወንጀል እንዲያለው ሆኖ ግን ከፈራው ምንድነው አለች። ሰዎች በጥያቄ ሌላ ነገር ውስጥ ገብተዋል። እርስ በእርስ ራሱ ከጀለሶቼ ጋር እንደዚህ አይነት ነገር ለመዋረት በጣም እፈራለው። እንደዚህ አይነት ጥያቄዎችን እንደዚህ ኡስታዞች ላይ ወይም ፓብሊክ መጠየቅ ይቅርና ማለት እንደዚህ እንደዚህ እያለን ዝግጅታችን ወደ ማገባደጃው ላይ ደርሷል። ለዛሬ ያዝምላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ